አረብ የገደለው ልጅ ዛሬ በሳውዲ አረቢያ ፖሊስ በቁጥጥር ስር ውሏል። በጣም ያሳዝናል። ይች የምታዩት እህታችን በሳውዲ አረቢያ ሪያድ ሳማስኮ መክተብ ትገኛለች። ምን እንደሆነች አናውቅም። ራሷን ስታለች፣ አንዳንዴ ራሷንም ታውቃለች፣ ራሷንም ስታለች እና እባካችሁ የምትችሉ ብታግዟት ብትረዷት። መክተብ እንደሆነ ምንም እያደረጉ ነው አይደለም፣ መታወቂያ ተዋታል፣ ግን ምንም የሰጡን መፍትሄ የለም። ታዋታ ታውራት ምናምን የሚሉትኝ እህታችን ግነት ራሷን ታውቃለች፣ ግን ደግሞ ራሷንም ተስታለች። እባካችሁ ስሟ ሉባባ ይባላል። አማራ ክልል ነች፣ የታገ ልጅ እንደሆነች ጎንደር ትሆን ሸዋ ትሆን ምናምን አላውቅም፣ ግን አማራ ነኝ ሙስሊም ነኝ ብላለች። ሉባባ ትባላለች ስሟ፣ ያባቷ ምናምን የቤተሰብ ስልክም አልሰጥም ብላናለች ማለት ነው። እና የምትችሉ እቃማ ያላችሁ ከት ወንድሞቻችን ተባበሯት። በሳውዲ አረቢያ ሪያድ ሪያድ ሳማስኮ ሳማስኮ መክተብ ሁሉም ሰው ያውቀዋል። የምትችሉ እህታችንን ብትተባበሯት ደስ ይለናል። በሰው አገር ላይ እራሱ አንስታለች። አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምናችሁ በያላችሁበት ያለምራሮቻ ከእናንተ ጋር ይሁን ሰሞኑን እንግዲህ ጠፍቼ ነበር ይህንን ቪዲዮ ላይክ እና ሼር ሰብስክራይብ አድርጉልኝ ሁላችሁንም አመሰግናለሁ ዛሬ ቀን እጅግ እጅግ በሚያሳዝን ሁኔታ ነው የምንጣወት እና እሱም ምንድን ነው በሳውዲ አረቢያ አረቡን ገድሎ የተደበቀው ወንድማችን አሁን ተገኝቶ በቁጥጥር ስር ውሏል ማለት ነው ሱብሓንላ ሳውዲ አረቢያ ላይ ወላሂ ወላሂ ቀሰበም ላ ላአዚም ከሕግ አመልጣለሁ ማለት ውሸት ነው፣ የሌለ ውሸት ነው። አሁን ይህ ወንድማችን አረቡን ከገደለው በኋላ ተደብቆ ነበር፣ እየተፈለገ ነበር። ተፈንፊኖ በጉድጋድ ውስጥ በተደበቀበት ጉድጋድ ውስጥ ነው የተገኘው። በእርግጥ አንዳንድ አረቦች እልህ ሊያስጨርሱ ይችላሉ፣ ትግስትን ሊፈታተኑ፣ ትግስታችንን ሊያስጨርሱን ይችላሉ። ግን ይህንን ያህል ስሜታዊ ሆነን የምንወስደውን እርምጃ ራሳችንን መቆጣጠር አለብን። ግዴታ ነው። ግዴታ ነው። እኛ ያለነው የሰው ሀገር የሰው ቤት የሰው ስራ እስከሆነ ድረስ ለንዴታችን እጅ መስጠት አበደን አበደን አበደን አያስፈልግም። ወንድሞች ተጠንቀቁ። እናንተ ያላችሁት ሀገራችሁ አይደለም። ሀታ ሀገራችሁ ቢሆን ሰውን የመግደል ደረጃ የሚያነሳሳችሁ ምንም አይነት ነገር የለም። በእርግጥ አደርጋለሁ ሳትሉ ነገሮችን ባልጠበቃችሁት ሁኔታ ሆኖ ሊታገኟቸው ሊችሉ ትችላላችሁ። ግን ቢሆኑም የሚታደርጉትን ነገር መጀመሪያ ማስተዋል አለባችሁ። አንድን ነገር ከማድረጋችሁ በፊት አስሬ ደጋግማችሁ ደጋግማችሁ ማሰብ አለባችሁ። በአንድ የምትወስዱት እርምጃ ህይወታችሁን በሙሉ ያበላሸዋል። ህይወታችሁን በሙሉ። አሁን ይህ ልጅ የሳውዲ አረቢያ ለዛም የሳውድ አረቢያ አረብ የሳውድ አረቢያ ዜጋ ጋሎ የሞት ፍርድ ነው የሚፈረድበት፣ እንጂ ማንም አይለቅም። ማንም አይለቅም። የሳውድ አረቢያ ያላችሁ የሳውድ አረቢያን ህግ በደንብ ነው የምታውቁት ከኔ በላይ ሳውድ አረቢያ አይደለም። የሳውድ አረቢያ ዜጋ ተጋሎ ይቅርና የሳውድ አረቢያ ትንሽ ነገር ተነክቶ የእናትህን ሆድ እንኳን ውስጥ ገብታ ይደበቃለሁ ብትል ከህግ በፍጹም አታመጣ። ይህ ሁላችንም የምናውቀው ነገር ነው። ሁላችንም የምናውቀው ነገር ነው። ሳውዲ አረቢያ ያላችሁ ስለ ሳውዲ አረቢያ ህግ እናንተ በደንብ ታውቃላችሁ። ስለዚህ እባካችሁ ስሜታዊ የሆናችሁ ለምትወስዱት ነገር መጀመሪያ ጭንቅላታችሁ ላይ በደንብ ማሰብ አለባችሁ። አንድን ነገር ከማድረግ አንዴ ሁለቴ ሶስቴ አራቴ ማሰብ አለባችሁ። በአንድ የምታደርጉት ነገር ህይወታችሁን በሙሉ ገደል ይከተዋል። አሁን ይሄ ልጅ እርግጠኛን ወይ አራዋ ይገለዋለሁ ብሎ አቅዶበት ነው ወይ ሳያስበው ሲመተው የሆነ ቦታውን መቶት ይሆናል። በንዴት የሆነ ነገር አድርጎት ይሆናል። ብቻ ሲያደርግ ምን አይነት ሁኔታ ላይ እንዳለ እኛም አናውቁም። የሚያውቀው ፈጣሪ አንድ ሱብሓነሁ ወተዓላ ረቡል ዓለሚን ብቻ ነው ብቻ ነው። አሁን ባለፈው አንድ ግመል ጠባቂ በግ እረኛ ወንድማችን ነው አረቡ በአደባባይ እንደዛ ሲቀጠቅጠው እንደዛ ሲቀጠቅጠው ታይቶ ሶሻል ሚዲያ ተለቆ አረቡ ራሱ ተይዟል። አያችሁ፣ ይሄንን ያህል ነው። አረቦች ሰውኑም አይነኩም፣ ሰውኑም ካነኩ ለህግ ለመስጣት ወደ ኋላ አይሉም። ህጉም ደግሞ የሳውዲ አረቢያ ህግ፣ የገደል ይገደል ነው፣ የመታ ይመታ ነው። እንደዚህ አይነት ህግ ነው ያለው። እና አሁን ይህ ሰውዬው ይሄንን ልጅ መቶት፣ ይሄው ልጁ ሰውዬው በቁጥጥር ስር ነው ያለው። ልጁ ደግሞ ስራውን የሰራ ነው። ሌላ ጋር ሪያድ ገብቶ ማለት ነው። ይሄን ነው ያለው። እና ወንድሞቼ፣ እኔ የሚላችሁ ነገር ለምታደርጉት ነገር ከአንዴ ምንም አይነት ችግር ላይ ሆኑ፣ ምንም አይነት መጥፎ ላይ፣ ምንም አይነት አደጋ ላይ ሆኑ ከምታደርጉት በፊት አስቡበት። በቃ አስቡበት። እናንተ ህይወት አላችሁ፣ ቤተሰብ አላችሁ፣ የሚጠብቃችሁ ሰው አለ፣ ከናንተ መገናኘት የሚፈልግ ብዙ አይነት ሰዎች አሉ። ለነዚህ ሰዎች ስትሉ እርምጃ ለመውሰድ ብዙ አትቸኩሉ። ተረጋጉ፣ ረጋህ ማለት አለባችሁ። እና ይሄን ነው የሚለው። አረቡ ከተገደለ በኋላ ልጁ ጠፍቶ ነበር ለብዙ ጊዜ ያፈላለጉት ነበር ወንድማችን እንግዲህ የሳውዲ ፖሊስ መቼም ገደሉን ውስጥ ብንደበቀ ቆፍሮ ነው የሚያወጣን። እና ልጁ ተገኝቶ ዛሬ ቀን ነው እንዲሁ በቁጥጥር ስር የዋለው። እንግዲህ የነገውን ፍርዱን አላውቅም። አዲስ ነገር ሲያቅ በዚህ ጉዳይ ይሽላችሁ እመጣለሁ። ግን በጣም የሚያሳዝነው በጣም እንትን የሚለው እቺ ኢታችን እንደምትመለከቱም ሳውዲ አረቢያ ሪያድ ነው። ለመስራት ከመጣች ቅርብ ጊዜ ነው። አረብ ቤት ለስራ ገብታ ነበር። አረቦች ውስጡ ስራ እያሰሯት ነበር። አመት ምናምን ቢሆናት ነው። ያንን ማህል ብዙም አልቆየችም። ንግግር አረብኛም በደንብ አታቅም። ምን እንዳረጓት ምን እንዳስነኳት፣ ወላሁ አለም የሚያውቀው አላፍ ብቻ ነው። እቺ ልጅ ራሷንም አታቅም። አንዴ ደህና ናት፣ አንዴ ራሷን አታቅም ማስጠበቅ ማንነቷን አታቅም እንደዛ አይነት ደረጃ ናለችው። እባካችሁ ይችን ልጅ የሚታቁ ሼር አድርጉት። ይህንን ቪዲዮ ቆርጣችሁ የቱ ሚሁኔት ሊቀቁት ቤተሰብ ይገኝላት። ስልክ ቁጥር አለ፣ ስልክ ቁጥር ከፈለጋችሁ እኔ ልጅቷን አውቃታለው የምትሉ አደራ፣ አደራ ስልክ ቁጥር ጠይቁኝ በኮሜንት እኔ ያንን ሰው አናግሬ ስልክ ቁጥር ሰጠዋለው ልጅቷን መግኘት ይችላል ማለት ነው። ልጅቷ ሳኡዲ አረቢያ ሪያድ ነው ያለችው። በጣም ታማለች። የምታደርገው አታቅም፣ ግን ለትንሽ ሰከንድ ጤነኛ ናት፣ እንደ ማንም ሰው ነው። ከዛ ከትንሽ ሰከንድ በኋላ ማንነቷን በማታቅበት ደረጃ ነው የምትሆነው። ይሄው እንደሚታዩት ነው። ለማንኛውም እስቲ እህታችን የሚትለውን የምትለውን ሰምታችሁ ቪዲዮን ላይክ በማድረግ እስከ መጨረሻ ተ